እስቲ ለአንድ አፍታ በሺህ የሚቆጠሩ እናቶች የሚያለቅሱባትን፣ መንገዶቿ በድንገት ጸጥ ያሉባትን፣ የሕጻናት ሳቅ የጠፋባትን፣ እያንዳንዱ ቤቶቿ ወደ ለቅሶ ቤትነት የተቀየሩባትን አንዲት ከተማ በምናባችሁ ሳሉ። ቤተልሔም። የታሪክ መዛግብት ስለ ጦርነቶች፣ ስለ ነገሥታት አነሳስና ውድቀት ይናገራሉ፤ ነገር ግን ከሁሉ በላይ ልብን የሚሰብረው ታሪክ፣ በእናቶች ዕንባ የተጻፈው ታሪክ ነው። በአንድ ሌሊት የእናቶች ዕቅፍ ባዶ ቀረ። ለልጆቻቸው ያዩት ሕልም በሰይፍ ተቆረጠ። ምን ዓይነት ክፋት ነው እንዲህ ያለውን ትዕዛዝ ሊሰጥ የቻለው? ምን ዓይነት ጭካኔስ ነው ነው በሕፃናት ላይ ሰይፉን የሚመዘው? ይህ ሁሉ ሰቆቃ፣ ይህ ሁሉ ዕንባ፣ ይህ ሁሉ ዋይታ ለምን? መልሱ በአንድ ቃል ውስጥ ይጠቃልላል፤ ፍርሃት። የአንድ ንጉሥ ፍርሃት። በታሪክ ውስጥ ዛሬ እንደምንመረምረው ንጉሥ የፈራ ንጉሥ አልነበረም። እርሱ የገዛ ልጆቹን የረሸነ፣ ሚስቱን ያስገደለ፣ እያንዳንዱ አዲስ ቀን የሥልጣኑ የመጨረሻ ቀን ሊሆን ይችላል ብሎ የሚሰጋ ንጉሥ ነበር። ቤተ መንግሥቱ በወርቅ ያጌጠ እስር ቤቱ ነበር። ያ ንጉሥ በሺዎች ከሚቆጠሩ ሕፃናት መካከል አንዱን ሕፃን ብቻ ነበር መግደል የሚፈልገው። ነገር ግን አንዱን ለማጥፋት ሁሉንም ገበረ። ዛሬ የጽጌን ጾም ስንጾም የአበባውን ውበት ብቻ ሳይሆን የእነዚያን እናቶች ዕንባ እናስባለን። ከሁሉም በላይ ደግሞ ከዚህ ሁሉ ጭፍጨፋ በብዙ መከራ ያመለጠውን እናቱ በስደት ይዛው የሸሸችውን ያንን የዓለም መድኃኒት የሆነ ሕፃን ጌታችንና አምላካችን ኢየሱስ ክርስቶስን እናስባለን። በዛሬው ቪዲዮ ወደ ኋላ ተመልሰን የቤተልሔምን ጎዳናዎች ያረሰረሰውን የደም ታሪክ እንመረምራለን። የንጉሡን ጭካኔ የእናቶችን ሐዘንና ከዚህ ሁሉ ጀርባ ያለውን መለኮታዊ የማዳን ሥራ እንመለከታለን። ጥቂት ደቂቃዎችን ብቻ አብራችሁን ቆዩ። ይህ የጨካኙ ንጉሥ የሄሮድስ ታሪክ ነው። ታላቁ ኤክስፖ ሊደገም ነው። ከዚህ በፊት ተከናውኖ ብዙዎችን በታላቅ ቅናሽ የቤት ባለቤት ያደረገው የቤት ሽያጭ ኤክስፖ በድጋሚ በእኛ ባኩያ ፕሮፐርቲዎች ሊደገም ነው። ሶስት ሳይቶችን ገንብተን ጥንቅቅ አድርገን የጨረስን ሲሆን፣ አሁን ደግሞ በፍጥነትና በጥራት በራሳችን የኮንስትራክሽን ድርጅት እየገነባ ነው በሚገኘው ሰሜን ማዘጋጃ ሳይታችን ላይ ይህንን ታላቅ ቅናሽ ያዘውን ኤክስፖ ለሁለተኛና ለመጨረሻ ጊዜ ልንደግመው ነው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 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዛሬ 2000 ዓመታት በፊት የይሁዳ ምድር በታላቁ የሮም ግዛት ሥር ነበረች። ሕዝበ እስራኤል የራሳቸው የሆነ ንጉሥ ቢኖራቸውም እውነተኛው ሥልጣን ያለው በሩቅ አገር በሚገኘው በቄሳር እጅ ነው። በዚህ ውጥረትና ጥርጣሬ በነገሠበት ዘመን በኢየሩሳሌም ቤተ መንግሥት ውስጥ የተቀመጠ አንድ ንጉሥ አለ። ስሙ ሄሮድስ ይባላል። ታሪክ ታላቁ የሚል ቅጽል ስም ሰጥቶታል። ነገር ግን ይህ ታላቅነት የተገነባው በድንጋይና በወርቅ ላይ ብቻ ሳይሆን በማይቋረጥ ፍርሃትና በፈሰሰው የንጹሐን ደም ላይ ጭምር ነበር። ታዲያ ይህ ሄሮድስ በእርግጥ ማን ነው? እርሱን ለመረዳት ማንነቱን ከሚገልጸው ትልቁ እውነት መጀመር አለብን። ሄሮድስ የአብርሃም ልጅ አልነበረም። በደም ስሩ ውስጥ የሚፈሰው የኤዶማውያን ደም ነው። እርሱ ከዳዊት ንጉሣዊ ዘር አልተገኘም። የአይሁድ ንጉሥ የሚል ማዕረጉ ከሕዝቡ ልብ የመነጨ ሳይሆን ከሮማውያን ፖለቲከኞች የተሰጠው የሥልጣን ስጦታ ነበር። በዚህ ምክንያት በዙፋኑ ላይ ቢቀመጥም በገዛ ሕዝቡ መካከል እንደ ባዕድ ይታያል። ይህ ሁኔታ በልብ ውስጥ ፈጽሞ የማይጠፋ የጥርጣሬ እሳትን አንድዶበታል። ሥልጣኑ በሕዝብ ፍቅር ላይ ሳይሆን በሮማውያን ሰይፍ ላይ የተመሰረተ መሆኑን ጠንቅቆ ያውቅ የሰጡትን በፈለጉት ጊዜ ሁሉ ሊነጥቁት እንደሚችሉ ይሰጋ ነበር። ይህ ፍርሃቱ ማንነቱን ለሁለት ከፍሎታል። በአንድ በኩል ሄሮድስ ታላቅ የሕንጻ ገንቢ ነበር። የፈረሱትን ከተሞች አነጸ፣ ግዙፍ ምሽጎችን ሰራ፣ ከሁሉም በላይ ደግሞ በኢየሩሳሌም የሚገኘውን ቤተ መቅደስ አስፋፍቶና አስውቦ በዘመኑ ከነበሩት እጅግ አስደናቂ የሕንጻ ጥበብ ሥራዎች አንዱ እንዲሆን አድርጓል። ይህንን ያደረገው ሕዝቡን ለማስደሰትና ታሪክ የማይረሳውን ስራ ለመስራት ነበር። ነገር ግን በሌላ በኩል ይህ ንጉስ እጁ በደም የተጨማለቀ ነው። አንዳንድ የዚህ ዘመን ተመራማሪዎች እንደሚሉት ሄሮድስ ፓራኖይድ በተባለ በሽታ የተጠቃ ሲሆን፣ ሁሉም ሰው ስልጣኑን ሊቀማው የተነሳ ይመስለው ነበር። የራሱ ጥላ እንኳን ያሸብረዋል። በዚህ ጥርጣሬው ምክንያት የገዛ ቤተሰቡን ወደ ሞት ከመላክ ወደ ኋላ አላለም። ስልጣኔን ትቀማኛለች ብሎ የጠረጠራትን የሚወዳት ሚስቱን ማርያምን ገሏል። ከዚህቹ ሚስቱ የወለዳቸውን ሁለት ልጆቹን አሌክሳንደርንና አርስቶቦሎስን በሴራ ስማሳርዷቸዋል። ከመሞቱ ጥቂት ቀናት በፊት እንኳን ሌላኛውን ልጁ አንቲፓትርን አስገድሎታል። ቤተ መንግሥቱ በውጭ ሲያብረቀርቅ፣ በውስጥ ግን በቤተ ሰብ ደም የጨቀየ ነበር። ለሄሮድስ ዙፋኑ ከሕይወቱ በላይ ነው። ዙፋኑ ሃይማኖቱ፣ አምላኩም ጭምር ነበር። ይህንን አምላኩን የሚደፍር ማንኛውም ኃይል ከሰማይ ይውረድ፣ ከምድር ይብቀል፣ ለእርሱ ሊጠፋ የሚገባው ጠላቱ ነው። እያንዳንዱ የሹክሹክታ ድምፅ፣ እያንዳንዱ አዲስ ትንቢት፣ እያንዳንዱ ያልተለመደ ክስተት በቀጥታ እርሱን ከዙፋኑ ለማውረድ የመጣ ይመስለዋል። በዚህ በፍርሃት በተሞላ የሄሮድስ ግዛት ውስጥ ነበር አንድ ቀን የኢየሩሳሌም ከተማ ከዚህ በፊት አይታው የማታውቀው አይነት እንግዶችን ያስተናገደችው። እንግዶቹ ከሩቅ ምስራቅ ፀሐይ ከምትወጣበት ሀገር የመጡ ግርማ ሞገስን የተላበሱ ጥበበኞች ናቸው። የጉዟቸው መሪ የሰው ካርታ ሳይሆን በሰማይ ላይ በክብር የሚንቀሳቀስ አንድ ልዩ ኮከብ ነው። የለበሱት ልብስ፣ ይዘውት የመጡት ውድ ሀብት፣ ከሁሉም በላይ ፊታቸው ላይ የሚነበበው የዓላማ ቁርጠኝነት የከተማዋን ሕዝብ ትኩረት ስቦ ነበር። እነዚህ ሰዎች ለንግድ ወይም ለፖለቲካ የመጡ አልነበሩም። እነርሱ የመጡት ለአምልኮ ነበር። ወደ ከተማይቱ መሃል ሲደርሱ በልበ ሙሉነትና በንጹሕ ልብ ዓለምን ለዘልዓለም የለወጠውን ጥያቄ ጠየቁ። የተወለደው የአይሁድ ንጉሥ ወዴት ነው? ኮከብን ከምሥራቅ አይተን ልንሰግድለት መተናል፣ አሉ። ይህ ጥያቄ በኢየሩሳሌም ጎዳናዎች እንደ መብረቅ አስተጋባ። በቅጽበት ወሬው በየቦታው ተሰራጨ። ሌላ ንጉሥ ከሄሮድስ በቀር ማን ሊነግሥ ይችላል የሚለው ጥያቄ ከሕዝቡ አልፎ የቤተ መንግሥቱን ግንብ ሰንጥቆ ገባ። ሹክሹክታ ወደ ድንጋጤ ተለወጠ። ወንጌላዊው ቅዱስ ማቴዎስ ንጉሥ ሄሮድስም ይህንን በሰማ ጊዜ ደነገጠ ይላል። ደነገጠ የሚለው ቃል ብቻውን የሄሮድስን ስሜት ግን አይገልጸውም። ፍርሃት እስከ አጥንቱ ዘልቆ ገባ። በላብ ተጠመቀ። ለዘመናት ሲፈራው የነበረው ቅዠቱ እውን የሆነ መሰለው። ለእርሱ ይህ የሰብአ ሰገል ንግግር የምስራች ሳይሆን የስልጣኑ መርዶ፣ የዙፋኑ ሞት ፍርድም ነበር። የአይሁድ ንጉሥ እርሱ ብቻ ነው። ከእርሱ ሌላ ንጉሥ መኖሩ እርሱ መሞት እንዳለበት የሚጠቁም ነበር። ነገር ግን ሄሮድስ ስሜቱን በቁጥጥሩ ስር የሚያውል ተንኮለኛ ፖለቲከኛም ጭምር ነው። ፍርሃቱን በውስጡ ደብቆ ወዲያውኑ የካህናት አለቆችንና የሕዝቡን ጻፎች ሰበሰበ። ጥያቄው ግልጽ ነው። መሲሁ ትንቢት ቤት የተነገረለት ንጉሥ የት እንደሚወለድ ተጽፏል፣ እስቲ ንገሩኝ አላቸው። መልሱ ሳይዘገይ ከመጻሕፍት ተገኘ። ትንቢተ ሚልኪያስን ጠቅሰው አንቺ ቤተልሔም፣ አንቺ ትንሽ አይደለሽም የእስራኤልን ሕዝብ የሚጠብቅ መስፍን ከአንቺ ይወጣልና ተብሏል አሉት። ሄሮድስ አሁን ኢላማውን አውቋል። ጠላቱ የሚገኝበትን ከተማ ለይቷል። የሚቀረው አንድ ነገር ብቻ ነበር ሕፃኑን በትክክል ማግኘት። ለዚህም ሰብአ ሰገልን በስውር ወደ እርሱ ጠራቸው። ፊቱ ላይ ተንኮል አዘል ፈገግታ እያሳየ በግብዝነት በተሞላ ድምፅ እንዲህ አላቸው፣ ሂዱ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔም ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። አንደበቱ እንድሰግድለት ሲል ልቡ ግን እንድገድለው እያለ ነበር። ይህ የሄሮድስ ቃል በማር የተለወሰ መርዝ ነበር። የሰይጣንን ሥራ በንጉሥ አንደበቱ የተናገረበት ቅጽበት ሆነ። ሰብአ ሰገል ግን በንጹሕ ልባቸው ይህንን ሳያውቁ፣ ንጉሡም እንደ እነርሱ ለአዲሱ ንጉሥ ሊሰግድ የጓጓ መስሏቸው ነበር። ሰብአ ሰገል ከሄሮድስ ቤተ መንግሥት ከወጡ በኋላ ያ ተንኰለኛ ንጉሥ በጉጉት ይጠባበቅ ጀመር። ሰብአ ሰገል ግን በመልአክ ምሪት በመጡበት መንገድ ሳይሆን በሌላ መንገድ ወደ ሀገራቸው ተመለሱ። ቀናት አለፉ፣ ሳምንታት ተቈጠሩ። የሄሮድስ ዓይኖች ወደ ምስራቅ አቅጣጫ ተተክለው እነዚያ ጥበበኞች የሕፃኑን መገኛ ይዘው የሚመለሱበትን ቅጽበት ይናፍቅ ነበር። ነገር ግን ምንም አልመጣም። ቀስ በቀስ ጉጉቱ ወደ ጥርጣሬ፣ ጥርጣሬውም ወደ አስፈሪ እውነት ተለወጠ። ሄሮድስ እንደ ተታለለ በነዚያ ባዕዳን ጥበበኞች እንደተናቀ ተናቀ ተረዳ። ይህንን ሲያውቅ በውስጡ የነበረው የሥልጣን ፍርሃትና የጥርጣሬ እሳት ወደ አጋንንታዊ ቁጣ ተለወጠ። በንዴት እንደ እብድ ውሻ ሆነ። ተንኮሉ እንደከሸፈበት ሲረዳ ሚዛናዊ አስተሳሰቡን አጣ። አሁን ችግሩ ግልጽ ነው። ሊገድለው የሚፈልገው ንጉሥ በቤተልሔም ከተማ ውስጥ ይገኛል። ነገር ግን በሺህ ከሚቆጠሩ የቤተልሔም ሕፃናት መካከል የትኛው እንደሆነ ለይቶ አያውቅም። የሄሮድስ አእምሮ በክፋት ሲፈላ፣ የሰይጣን ምክር ደግሞ በልብ ውስጥ አቃጨለ። አንዱን ለይተህ ማግኘት ካልቻልክ ሁሉንም አንድ ላይ ለምን አታጠፋቸው? ይህ ነበር መፍትሄው። የምድርን ሁሉ ሰቆቃ በቤተልሔም ምድር ላይ ማወጅ። ነገር ግን ሕዝቡ ልጆቹን እንዲገድልበት በገዛ ፍቃዱ አሳልፎ አይሰጠውም። ስለዚህ ሄሮድስ ከዚህ በፊት ተደርጎ የማያውቅ የሐሰት ወጥመድን አዘጋጀ። በአዋጅ ነጋሪዎች አማካኝነት በቤተልሔምና በአውራጃዋ ሁሉ እንዲህ የሚል መልእክት አስተላለፈ። ከታላቁ ሄሮድስ የሮም ቄሳር የተላከ አስቸኳይ ትእዛዝ በይሁዳ ቤተልሔምና በአካባቢዋ የሚገኙ ዕድሜያቸው ሁለት ዓመትና ከዚያ በታች የሆኑ ወንድ ሕፃናት በሙሉ እንዲቆጠሩ ቄሳር አዟል። ለእያንዳንዱ ሕፃንም ከቄሳር የተላከ የገንዘብና የልብስ ስጦታ ይበረከትለታል። ከዚህም በላይ እነዚህ ሕፃናት በቤተ መንግሥት ልዩ እንክብካቤ እየተደረገላቸው ማርና ወተት እየተመገቡ ጥበብንም እየተማሩ እንዲያድጉና ለወደፊቱ የመንግሥት ባለሥልጣናት እንዲሆኑ ንጉሰ ነገሥቱ ፈቅዷል፣ የሚል አዋጅ አሳወጀ። ለእናቶች ይህ ከሰማይ የወረደ ተስፋ ነው። በድህነትና በጭቆና ለሚኖሩ ቤተሰቦች ልጆቻቸው በቤተ መንግሥት እንዲያድጉ እድል ማግኘታቸው የህይወት ዘመን ሕልማቸው ነው። እናቶች ልጆቻቸውን አጥበው፣ ያላቸውን ምርጥ ልብስ አልብሰው፣ ጸጉራቸውን አበጥረው ወደ ሄሮድስ ቤተ መንግሥት መጉረፍ ጀመሩ። ልብ የሚሰብረው ነገር ልጅ የሌላቸው ድሆች እንኳን ከሽልማቱ ለመካፈል የጎረቤቶቻቸውን ልጆች ተውሰው ይዘው መጥተው ነበር። የሄሮድስ ቤተ መንግሥት ግቢ በህፃናት ሳቅና በእናቶች የደስታ ጨዋታ ተሞላ፣ የንጹሃን ድምፅ አስተጋባ። እንደ ቤተ ክርስቲያናችን ታሪክ ጸሐፊዎችና እንደ ስንክሳራችን ምስክርነት በዚያች ዕለት የተሰበሰቡት ህፃናት ቁጥር 144 ሺህ ነበር። ሄሮድስ በቤተ መንግሥቱ መስኮት ሆኖ ይህንን የንጹሐንን ባሕር ሲመለከት በልቡ የነበረው አንድ ሐሳብ ብቻ ነው፣ ከነዚህ መካከል አንዱ ጠላቴ ነው፣ ስለዚህ ሁሉም መሞት አለባቸው እያለ ነበር። ያ የደስታ ድምፅ የነገሰበት ግቢ በቅጽበት ወደ ሰቆቃ ስፍራነት ተለወጠ። የቤተ መንግሥቱ በሮች በወታደሮች ተዘጉ። የእናቶች የደስታ ጨዋታ ወደ ግራ መጋባት ተለወጠ። ከዚያም የሰይፍ ድምፅ ተሰማ። ወታደሮች ሰይፋቸውን ከሰገባቸው መዘዙ። እናቶች ምን እየተፈጠረ እንዳለ ሲገባቸው ልጆቻቸውን በቅፋቸው ደብቀው መጮህ ጀመሩ። ነገር ግን ምሕረት አልነበረም። የሄሮድስ ወታደሮች የተራቡ ተኩላዎች በበግ መንጋ መካከል እንደሚገቡ በሕፃናቱ ላይ ዘመቱ። የእናቶች ዋይታ ሰማይን ሰነጠቀ። ሕፃናቱን ከእናቶቻቸው ዕቅፍ እየነጠቁ በሰይፍ ይቈራርጧቸው ጀመር። የቤተልሔም ምድር በንጹሐን ደም ረሰረሰች። እናቶች በልጆቻቸው ደም ታጠቡ። የሳቅ ድምፅ በለቅሶ ተተካ። የተስፋ ድምፅ በዋይታ ተዋጠ። በአንድ ቀን በአንድ ንጉሥ ትዕዛዝ 144,000 ንጹሕ ሕፃናት ተሰዉ። በዚህ ቅጽበት ከዘመናት በፊት በነቢዩ ኤርምያስ የተነገረው ትንቢት ቃል በቃል ተፈጸመ። ድምፅ በራማ ተሰማ ለቅሶና ብዙ ዋይታ ራሄል ስለ ልጆቿ አለቀሰች፣ መጽናናትንም አልወደደችም የሉምና። ራሔል የያይቆብ ተወዳጅ ሚስትና የብንያም እናት መቃብሯ በቤተልሔም አቅራቢያ ነበር። ነቢዩ በትንቢታዊ መንፈስ የቤተልሔም እናቶችን ሐዘን በራሔል ሐዘን መስሎ ተናገረ። በዚያች ቀን እያንዳንዷ የቤተልሔም እናት ራሔልን ሆነች፣ ልጇ ስለሌለ መጽናናትን አልወደደችምና። ነገር ግን ታሪኩ እዚህ ጋር አያበቃም። እነዚህ ሕፃናት በታሪክ መዝገብ ሰለባዎች ብቻ አይደሉም። በቤተ ክርስቲያናችን እምነት እነርሱ ከመጀመሪያዎቹ ሰማዕታት መካከል ናቸው። ገና በለጋ አንደበታቸው ጌታ ብለው መጥራት ሳይችሉ ስለ ጌታ ሞቱ፣ በንጹሕ ደማቸው ለክርስቶስ መሰከሩ። እነርሱ የደም ሰማዕታት ተብለው ይጠራሉ። በሰማያት በዮሐንስ ራእይ ላይ እንደተጻፈው በበጉ ዙፋን ፊት ቆመው አዲስ ቅኔን የሚቀኙ ከሴቶች ጋር ያልረከሱ ድንግሎች ተብለው የተጠሩት እነዚሁ 144,000 ቅዱሳን ሕፃናት ሰማዕታት እንደሆኑ አባቶቻችን ያስተምራሉ። የሄሮድስ ሰይፍ ሥጋቸውን ገደለው እንጂ ነፍሳቸውን ወደ ዘላ ዓለማዊ ክብር ነበር ያሸጋገረው። ክብሯትና ክብሯን የቤተልሔም ምድር በልጆቿ ደም ከታጠበች በኋላ የሄሮድስ የፍርሃት ጥምረክቷል ብላችሁ ልታስቡት ትችላላችሁ። 144,000 ንጹሐን ሕፃናት ለዙፋኑ ሲል የገበረው ንጉሥ ከእንግዲህ የሚያስፈራው ነገር የለም ብላችሁም ትገምታላችሁ። ነገር ግን የክፋትና የጥርጣሬ እሳት አንድ ጊዜ ከነደደ በቀላሉ አይበርድም። በሄሮድስ ልብ ውስጥ ያቺ አስፈሪ ጥያቄ አሁንም ታቃጭል ነበር። ከገደልኳቸው ሕፃናት መካከል ትክክለኛው ንጉሥ ባይኖርስ? ትንቢት የተነገረለት ንጉሥ ከሰይፌ አምልጦ ቢሆንስ? ይህ ፍርሃት ለተጨማሪ የደም ጥማት አእምሮውን ከፈተለት። የሚገርመው ግን ለቀጣዩ የጭካኔ ምዕራፍ ጥቆማውን ያቀበሉት የሮም ወታደሮች ወይም ሰላዮቹ አይደሉም። ጥቆማውን ያቀበሉት የገዛ ወገኖቹ እስራኤላውያን ናቸው። ታሪክ እንደሚነግረን ትልቁ ክፋት ሁል ጊዜ ከሩቅ ጠላት አይመጣም። አንዳንዴ ከጎናችን ካለው ወንድም፣ ከምንኖርበት ማህበረሰብ ልብ ውስጥ ከሚፈላው የቅናት መርዝ ይፈልቃል። በይሁዳ ተራሮች በአንድ ትንሽ መንደር ውስጥ ደጉ ካህን ዘካርያስና ሚስቱ ቅድስት ኤልሳቤጥ ይኖሩ ነበር። ሕይወታቸውን በሙሉ እግዚአብሔርን በመፍራት ያገለገሉ ጻድቃን ናቸው። ነገር ግን አንድ ትልቅ ሀዘን ነበረባቸው፤ ልጅ አልወለዱም። በመጨረሻ ግን በሸመገሉ ጊዜ፣ ተስፋቸው ካለቀ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል ለዘካርያስ ተገልጦ ወንድ ልጅን እንደሚወልድ አበሰረው። ይህ ተራ ልደት አይደለም። የምስራቹ የመጣው በመልአኩ ነው። ሕፃኑ ሲጸነስ አባቱ ዘካርያስ ዲዳ ሆነ። ሕፃኑ ሲወለድ ደግሞ አንደበቱ ተፈታ። ይህ ሁሉ ተአምር በይሁዳ ሁሉ ተሰማ። የሕፃኑ ስም ዮሐንስ ተባለ። ነገር ግን ይህ ተአምር፣ ይህ የእግዚአብሔር ልዩ በረከት በአንዳንዶች ልብ ውስጥ የቅናት እሳትን ለኮሰ። የዘካርያስና የኤልሳቤጥ ጎረቤቶች ይህንን መለኮታዊ ክብር ሲመለከቱ በምቀኝነት ተሞሉ። እንዴት እንዴት ለነሱ ይሄ ተደረገ የሚል የሰይጣን ጥያቄ በልባቸው አደረም! እነዚህ በቅናት የታወሩ ሰዎች የሄሮድስን ፍርሃት ለራሳቸው ክፉ ዓላማ ለመጠቀም ወሰኑ። ወደ ቤተ መንግሥት ሄደው እንዲህ የሚል የክፋት ሹክሹክታ በሄሮድስ ጆሮ አሰሙ። ንጉሥ ሆይ በቤተልሔም ብዙ ሕፃናትን አስወግደሃል፤ ነገር ግን ምናልባት ዋናውን ስታው ቢሆንስ አንተ የምትፈልገው ንጉሥ በተአምራት የተወለደው አባቱን ዲዳ ያደረገው የካህኑ የዘካርያስ ልጅ ሳይሆን አይቀርም አሉት። ይሄ ቃል ለሄሮድስ እንደ አዲስ ነዳጅ ሆነ፣ ፍርሃቱ እንደገና ተቀጣጠለ። ወዲያውኑ የታጠቁ ወታደሮቹን ወደ ዘካርያስ ቤት ላከ። እናታችን ቅድስት ኤልሳቤጥ የወታደሮቹን ኮቴ ስትሰማ ልቧ በፍርሃት ቀለጠ። እናትነቷ አንድ ጥበብን አሳያት። ሕፃኑን ልጇ ዮሐንስን አቅፋ በጓሮ በኩል አምልጣ ወደ ምድረ በዳው ወደ በረሃው ሸሸች። አንዲት አረጋዊት እናት የነቢያት አለቃ የሆነውን ልጇን በክንዶቿ መካከል ይዛ ከሰው ሰይፍ ለማዳን ወደ አራዊት መኖሪያ ገባች። ወታደሮቹ ወደ ዘካርያስ ቤት ሲደርሱ ሕፃኑን አጡት። የተቆጡት ወታደሮች ዘካርያስ ወዳለበት ወደ ቤተ መቅደሱ አመሩም። በዚያም አገልግሎቱን እያከናወነ አገኙት። ከበቡት። በአስፈሪ ድምፅ ጠየቁት፣ ልጅህ ወዴት አለ? የንጉሥ ትእዛዝ ነውና አሁኑኑ አሳልፈ ስጠን። ካህኑ ዘካርያስ በሕይወቱ የመጨረሻውና ታላቁ ፈተና ፊት ቆመ። በአንድ በኩል የገዛ ሕይወቱ፣ በሌላ በኩል ደግሞ የልጁ ሕይወት። እርሱ ግን አንድ አባት ብቻ ሳይሆን ነቢይም ነበር። የልጁ አገልግሎት ምን ያህል ታላቅ እንደሆነ፣ የእግዚአብሔር ዕቅድ በእርሱ ላይ እንዳለ ያውቅ ነበር። አንገቱን ቀና አድርጎ በፍጹም ጽናትና እምነት እንዲህ ሲል መለሰላቸው፦ እኔ የእግዚአብሔር አገልጋይ ነኝ። ልጄ አሁን በእግዚአብሔር እጅ ነው። የት እንዳለ አላውቅም ባውቅም እንኳን ለእናንተ አሳልፌ አልሰጠውም። ይህ መልሱ ለወታደሮቹ የሞት ፍርድ ማወጅ ያህል ነበር። በንዴት ተሞልተው በያዙት ሰይፍ በቅዱሱ ስፍራ በመሠዊያውና በቤተ መቅደሱ መካከል ደሙን አፈሰሱ። የጻድቁ ካህን ዘካርያስ ደም በእግዚአብሔር ቤት ውስጥ ፈሰሰ። እርሱ ስለ ልጁ ሰማዕት ሆነ። ጌታችን ኢየሱስ ክርስቶስ ከዓመታት በኋላ ስለ እርሱ ሲናገር በመቅደስና በመሠዊያው መካከል ስለገደላችሁት ስለ ዘካርያስ ደም በማለት የካህኑን ቅዱስ ሰማዕትነት መስክሯል። የሄሮድስ ጭካኔ በወገን ቅናት ተመርቶ የእግዚአብሔርን ቤት በንጹሕ ደም አረከሰ። የቅናት እሳት ሲነድ ወንድምን ለጠላት አሳልፎ ይሰጣል፤ የአምላክን ቤት እንኳን ከመድፈር ወደ ኋላ አይልም። የዘካርያስ ሰማዕትነት የዚያ አስከፊ እውነት ሕያው ምስክር ነው። ሄሮድስ በምድራዊ ጥበቡና በሠራዊቱ ብዛት ሲተማመን የሰማይ መልአክ ግን የራሱን የማዳን ዕቅድ በጸጥታ እየፈጸመ ነበር። ሄሮድስ በቤተ መንግሥቱ ሆኖ የሕፃናትን ደም ሲያፈስ፣ በቤተልሔም ትንሽ ጎጆ ውስጥ ግን መለኮታዊው ጥበቃ እየተደረገ ነው። ሰብአ ሰገል ወደ ሀገራቸው ከተመለሱ በኋላ የቤተልሔም ሰማይ በሰቆቃ ከመክበዱ በፊት የእግዚአብሔር መልአክ ወደ ጻድቁ ዮሴፍ በሌሊት ሕልም መጣ። ድምፁ የችኮላና የማስጠንቀቂያ ነበር። ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ የሄሮድስንም ሞት እስከምነግርህ ድረስ በዚያ ተቀመጥ። ሄሮድስ ሊገለው ሕፃኑን ይፈልጋልና አሁኑኑ ሂድ አለው። ዮሴፍ ከእንቅልፉ ሲነቃ ጥያቄ አልጠየቀም፣ አላመነታም፣ አላጉረመረመም፤ ወዲያውኑ ታዘዘ። በዚያው በጨለማ ሌሊት፣ ዓለም ከባድ እንቅልፍ በወሰዳት ሰዓት ቅዱስ ዮሴፍ እናቱንና ልጁን ቀሰቀሰ። ንብረታቸውን ለመሰብሰብ ጊዜ አልነበራቸውም። የሚያስፈልጋቸውን ጥቂት ነገር ብቻ ይዘው ቤታቸውን እንደተከፈተ ትተውት ወጡ። የፍቅር ስደት የእምነት ጉዞ በዚያች ሌሊት ተጀመረ። በምናባች ውስጥ ያስቡት ሰማይና ምድርን የፈጠረ ጌታ በእናቱ እቅፍ እንደ ተራ ሕፃን ተጠቅልሎ በሌሊት ጨለማ ከገዳዩ ይሸሻል። ዓለምን በእጁ የያዘው ንጉሥ ከምድራዊው ንጉሥ ስር ይሸሻል። ንጽህት እናቱ ቅድስት ድንግል ማርያም የአምላክ እናት መሆኗን ብታውቅም እንደ እንደማንኛውም እናት ልቧ በፍርሃት ይርዳል። ልጇን ከደረቷ ጋር አጣብቃ በጨለማው ውስጥ ይመራቸው የነበረውን ዮሴፍን ትከተል ነበር። የጉዟቸው መንገድ ምንጣፍ የተነጠፈበት አልነበረም። በሲና በረሃ ቀን በሚያቃጥል አሸዋ ላይ፣ በሌሊት ደግሞ አጥንትን በሚሰብር ቁር በእግራቸው ተጓዙ። የውሃ ጥም ከንፈሮቻቸውን ሰነጠቀ፣ ረሃብ አንጀታቸውን አጣበቀ። የበረሃ ሽፍቶች ስጋት፣ የአራዊት ድምፅ፣ የጉዞ ብቸኝነት፣ ይህ ሁሉ መከራ የነርሱ እጣ ነበር። መቤታችን ንግሥተ ሰማይ ወምድር በድንጋይ ላይ ተቀምጣ ልጇን ስታጠባ እምባዋ በጉንጮቿ ላይ ይፈስ ነበር። ወዮልኝ ወዮልኝ እያለች የምታለቅሰው ለራሷ ድካም ሳይሆን ልጇ፣ አምላኳ ይህንን ሁሉ መከራ መቀበሉ ልቧን ይሰብረው ስለነበር ነው። መዳረሻቸው ግብፅ ነበረች፤ የጥንት አባቶቻቸው እስራኤላውያን በባርነት የኖሩባት፣ በጣዖታት የተሞላቸው ምድር ነገር ግን የጌታ እግር በረገጣት ጊዜ የግብጽ ጣዖታት እንደ ሰም ቀለጡ፣ በፊቱም ተደፉ። ከዚያም ወደ ኢትዮጵያ ተሻገሩ። ቅዱሱ ቤተሰብ በዚያ በስደት ምድር ለሶስት ዓመት ከመንፈቅ ኖረ። ከቦታ ቦታ እየተንከራተቱ በመከራና በችግር፣ ነገር ግን በፍቅርና በእምነት ተሳስረው ኖሩ። ይህ የስደት ታሪክ ነው የጽጌ ጾማችን ማዕከል። ዛሬ በመሐሌት ቆመን ንኢ ርግብየ አዘክሪ ድንግል እያልን ስንዘምር የምናስበው ይህንን መራራይ ስደት ጉዞን ነው። የጽጌ ጾም የእመቤታችንን ዕንባ፣ የዮሴፍን ታዛዥነት፣ የጌታችንን ፍቅር፣ የሰሎሜን ትህትና የምናስብበት፣ ከመከራቸው በረከት የምንካፈልበት የተቀደሰ ወቅት ነው። የታሪክ መድረክ ይለዋወጣል። ገጸ ባሕርያት ይመጣሉ፣ ይሄዳሉ። ነገር ግን በታሪክ ሁሉ የማይለወጥ አንድ ቋሚ እውነት አለ፤ እርሱም እግዚአብሔር ነው። ሄሮድስ በዘመኑ ታላቅ የነበረው ዓለምን በእጁ የያዘ የመሰለው ንጉሥ ከእግዚአብሔር ጋር ጦርነት ገጠመ። ሰማይና ምድርን የፈጠረውን ንጉሥ ሊገድል ተነሳ። ንጹሐንን በሰይፍ ሲጨፈጭፍ ዙፋኑ ለዘላለም የጸና መሰለው። ነገር ግን በንጹሐን ደም የቆመ ዙፋን እርግማን እንጂ በረከት የለውም። ቅዱሱ ቤተሰብ በግብጽ በስደት እንዳሉ የሄሮድስ ፍጻሜ ደረሰ። ሞቱ ሰላማዊ አልነበረም። የታሪክ ጸሐፊው ጆሲፈስ እንደሚነግረን ሄሮድስ በአሰቃቂና በሚያንገፈግፍ በሽታ ተይዞ ነው የሞተው። ስጋው በትላትል ተበላ፣ ሰውነቱ በክፉ ጠረን ተሞላ። በከፍተኛ ሕመም እየተሰቃየ በውስጡ እሳት እየነደደ በውጩ ደግሞ በቁስል ተወርሶ አለፈ። ሕዝቡ በሞቱ ደስ እንደሚለው እንጂ እንደማያዝንለት ጠንቅቆ ያውቅ ስለነበር በሚሞትበት ቅጽበት የተከበሩ ሰዎችን ሰብስቦ እንዲገደሉ አዘዘ። ይህም ሕዝቡ በግድ እንዲያለቅስለት ያሰበው ነበር። ነገር ግን ይህ እብደት የተሞላበት ትእዛዙ ሳይፈጸም ቀረ። የገደለ በሞት ተሸነፈ። በሰይፍ የኖረ በእግዚአብሔር ፍርድ ሰይፍ ወደቀ። በዙፋኑ ላይ ሊያስቀምጣቸው የፈለጋቸው ልጆቹም ግዛቱን ተከፋፍለው እርስ በእርስ ሲጠፋፉ፣ እርሱ ያፈሰሰው ደም ሁሉ ከንቱ እንደነበር ታሪክ መሰከረ። ታዲያ ከዚህ ሁሉ ታሪክ፣ ከዚህ ሁሉ መከራና ሰቆቃ፣ ከዚህ ሁሉ የደም መፋሰስ እኛ ዛሬ ምን እንማራለን? የመጀመሪያው ትምህርት የዓለማዊ ሥልጣንና የክፋት ከንቱነትን ነው። ሄሮድስ በጦር ሠራዊቱ፣ በወርቁ፣ በግንቦቹ ታመነ። ነገር ግን ይህ ሁሉ ኃይል አንድን በጨርቅ የተጠቀለለ ሕፃንን ማሸነፍ አልቻለም። የሰው ልጅ ክፋት የቱንም ያህል ቢጠነክር በእግዚአብሔር መለኮታዊ ዕቅድ ፊት እንደ ጉም በኖ ይጠፋል። እግዚአብሔር ሊያድነው የፈለገውን ማንም ሊገድለው፣ ሊያነክሰው የወሰነውንም ማንም ሊያዋርደው አይችልም። የዓለም ጫጫታና ሁከት በእግዚአብሔር ጸጥተኛ ሥራ ፊት ዋጋ የለውም። ሁለተኛው ትምህርት መከራና ስደት የክርስትና ጉዞ የማይታበል አካል መሆናቸውን ነው። ጌታችን ኢየሱስ ክርስቶስ ራሱ የስደት ጽዋን ከእናቱ ጋር ተጎንጭቷል። እኛ የእርሱ ተከታዮች ስንሆን ዓለም በጽጌረዳ አባባት አበባ ትቀበለናለች ብለን ማሰብ የለብንም። ሄሮድሶች በየዘመናቱ ይነሳሉ። በዓለም ላይ በክፋት፣ በቅናት፣ በክህደት የሚመጡ መከራዎች ሁሌም ይኖራሉ። ነገር ግን በዚህ ታሪክ እንዳየነው በስደቱ ሁሉ ውስጥ የእግዚአብሔር ጥበቃ አይለየንም። መልአኩ ለዮሴፍ እስከምነግርህ ድረስ እንዳለው የመከራችን ጊዜ በእግዚአብሔር እጅ የተወሰነበት ቀን አለ። እርሱ ተመለሱ የሚልበት ቀን ይመጣል። ሦስተኛውና ዋነኛው ትምህርት የቅዱሳን ሰማዕታት ዋጋ ነው። እነዚያ 144 ሺህ ሕፃናትና ጻድቁ ካህን ዘካርያስ በከንቱ አልሞቱም። ደማቸው የቤተ ክርስቲያን መሰረት ሆነ። ሞታቸው የህይወት ዘር ሆነ። ዓለም እንደ ሽንፈት ለቆጠረችው ሞታቸው በሰማያት የዘላለም ክብርን አገኙ። የእነርሱ ታሪክ የሚያስተምረን ለእውነትና ለእምነት መሞት ሞት ሳይሆን የዘላለም ህይወት መግቢያ በር መሆኑን ነው። ስለዚህ ወገኖቼ አሁን ወደ ዛሬ እንመለስ። የጽጌን ጾም ስንጾም፣ በማኅሌቱ ቆመን ስንዘምር የምናስበው ውብ ዜማውንና የአበባውን መዓዛ ብቻ አይሁን። እስኪ አይናችንን እንጨፍንና እመቤታችንን በበረሃ ላይ ሕፃኑን አቅፋ ስታልቅ ስናስባት፣ ዮሴፍ በጭንቀት ሌሊቱን ሲጓዝ እንመልከተው። የቤተልሔም እናቶች ዋይታ በጆሮአችን ያቃጭልብን። ይህንን ስናደርግ ጾማችን የታሪክ ድርሰትን ማንበብ ብቻ ሳይሆን ከመከራቸው በረከት የምንቀበልበት መንፈሳዊ ጉዞ ይሆናል። ከእመቤታችን ጽናትን እንማር፣ ከዮሴፍ ታዛዥነትን እንውሰድ፣ ከሕፃኑ አምላክ ደግሞ ዓለምን የሚያድን ትሕትናን እንማር። ይህ ጾም በሄሮድስ የክፋት ልብ ውስጥ ለሚኖሩ፣ በቅናት እሳት ለሚቃጠሉ፣ በስልጣን ፍቅር ለሰከሩ ሁሉ የንስሐ ጥሪ ይሁንልን። ስደት ውስጥ ላሉ፣ በመከራ ውስጥ ለሚያልፉ፣ ልባቸው ባሕዘን ለተሰበረ ሁሉ የተስፋና የመጽናናት ምንጭ ይሁን። የሕፃናቱ አምላክ፣ የስደተኞች ተስፋ፣ የእናቶች መጽናኛ የሆንክ ጌታ ሆይ በጽጌ ጾም የምናስበውን የመከራ ታሪክ